በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቅዱስ ዮሐንስ መጥምቅ። ውድ የመርሐ ተዋሕዶ ተከታታዮች በዚህ ቪዲዮ ጌታችን መድኃኒታችን ኢየሱስ ክርስቶስን ስላጠመቀው ስለ ቅዱስ ዮሐንስ መጥምቅ ታሪክ በአጭሩ እናቀርብላችኋለን። በሉቃስ ወንጌል ምዕራፍ አንድ ከቁጥር አምስት ጀምሮ የምናነበው ቅዱስ ዮሐንስ የካህኑ ዘካርያስ እና የቅድስት ኤልሳቤጥ ልጅ ነው። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። በእግዚአብሔር ሥርዓትና በትዕዛዛትም ሁሉ ያለ ነውር የሚሄዱ ነበሩ። ልጅም አልነበራቸውም፣ ኤልሳቤጥ መካን ነበረችና። ሁለቱም አርጅተው ነበር፣ ዘመናቸውም አልፎ ነበር። ልጅ ይሰጣቸው ዘንድም እግዚአብሔርን ዘወትር ይማጸኑት ነበር። ካህኑ ዘካርያስም በእግዚአብሔር ፊት በተራው የክህነት ሥራ በሚሠራበት ጊዜ ካህናት እንደሚያደርጉት የሚያጥንበት ጊዜ ደረሰ። ወደ እግዚአብሔር ቤተ መቅደስም ገባ። ዕጣን በሚያጥንበት ጊዜም ሕዝቡ በሙሉ በውጭ ጸልዩ ነበር። የእግዚአብሔር መልአክም በዕጣን መሠዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃት ረዓድም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ በእግዚአብሔር ፊት ተሰምቷልና፣ ሚስትህ ኤልሳቤጥም ትጸንሳለች ወንድ ልጅንም ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ሐሤትም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። እርሱም በእግዚአብሔር ፊት ታላቅ ይሆናልና፣ የወይን ጠጅና የሚያሰክር መጠጥ ሁሉ አይጠጣም። ከእናቱ ማኅፀን ጀምሮ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ አምላካቸው ወደ እግዚአብሔር ይመልሳቸዋል። እርሱም የአባቶችን ልብ ወደ ልጆች የካህዲያንን ማሳብ ወደ ጻድቃን እውቀት ይመልስ ዘንድ ህዝቡንም ለእግዚአብሔር የተዘጋጀ አድርግ ዘንድ በኤልያስ መንፈስና ኃይል በፊት ይሄዳል። ዘካርያስም የእግዚአብሔርን መልአክ እንዲህ አለው፣ ይህ እንደሚሆን በምን አውቃለሁ? እኔ አርጅቻለሁ የሚስቴም ዘመኑ አልፏል አለ። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህንም እነግረህና አበስር ዘንድ ወደ አንተ ተልክ ያለው። አሁንም በጊዜው የሚሆነውንና የሚፈጸመውን ነገሬን አላመንከኝምና የእስኪውን ድረስ ዲዳ ትሆናለ፣ መናገርም ይሳናል አለው። ሕዝቡ ግን ዘካርያስን ይጠብቁት ነበር በቤተ መቅደስም ውስጥ ዘግይቶ ነበርና እጅግ ተደነቁ። ወደ እነርሱ ወደ ውጭ በወጣ ጊዜም እነርሱን ማነጋገር ተሳነው፣ በቤተ መቅደስም የተገለጠለት እንዳላወቁ እንዲሁም ድዳ ሆኖ በእጁ እያመለከታቸው ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ገባ። ከእነዚያ መቀኖች በኋላ ሚስቱ ኤልሳቤጥ ጸነሰች። እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ ጎበኘኝ ጊዜ እንዲያደረግልኝ ስትል ጽንሷን ለአምስት ወር ሸሸገች። ቅዱስ ገብርኤል መቤታችን ቅድስት ድንግል ማርያም ጌታችንን በድንግልና እንደምትወልድ ሲያበስራት ወንድ ስለማላውቅ ይህ እንዴት ይሆነልኛል ባለችው ጊዜ እግዚአብሔር ሁሉን ማድረግ እንደሚቻለው ለማስረዳትና መካኗ ቅድስት ኤልሳቤጥ መካን ትባል የነበረችው በስተርጅና ከጸነሰች ስድስት ወር እንደሆናት ጠቅሶላታል። በዚህም ምክንያት ቅድስት ኤልሳቤጥ በጸነሰች በስድስተኛ ወር እመቤታችን የቅድስት ድንግል ማርያም ልትጠይቃት ወደ ኤልሳቤጥ ሄደች። ማርያምም ወደ ዘካርያስ ቤት ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ቃልም ጮኸች፣ እንዲህ አለች፦ ከሴቶች ተለይተሽ አንቺ ተባረክሽ ነች። የማሕፀንሽ ፍሬ ብሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ ሰላምታ ሰሰጭኝ ቃልሽን በሰማሁ ጊዜ ጽንሱ በማሕፀኔ በደስታ ዘሏለን። ከእግዚአብሔር ዘንድ የነገሩሽን ቃል እንደሚሆን የምታምኚ አንቺ ብጽእት ነሽ። ማርያም ምን ያለች ሰውነት የእግዚአብሔርን ታከብሯለች፣ ልቡንይም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያውን ትሕትና ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅት ይሉኛል። ታላቅ ስራን ሰርቷልና ስሙም ቅዱስ ነው። ይቅርታውም ለሚፈሩት ለልጅ ልጅ ነው። በክንዱ ኃይልን አደረገ። በልባቸው ሐሳብ የሚታበዩትን በተናቸው። ኃያላኑም ከዙፋናቸው አዋረዳቸው። ቱታኑንም ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው። ባለጠጎችንም ባሮጃቸውን ሰደዳቸው። ብላቴናውን እስራኤልን ተቀበለው። ይቅርታውንም አሰበ ለአባቶች ለአብርሃምና ለዘሩም እስከ ዘላለም እንደተናገረው። ማርያምም ሦስት ወር ያህል በእርሷ ዘንድ ተቀመጠች፣ ከዚህ በኋላም ወደ ቤቷ ተመለሰች። እንግዲህ ጸሎተ እግዝእትነ ማርያም የመቤታችን ማርያም ጸሎት በማለት በዘወትር ጸሎታችን የምንጸለየው ጸሎትን የመቤታችን የቅድስት ድንግል ማርያም የጸለየችው ጸሎት መሆኑን ልብ ልንል ይገባል። ይህንንም ሰላም ለኪ ወይም ሰላም ላንቺውን ካለን በኋላ የምንጸለየው ነው። የኤልሳቤጥ የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። ዘመዶቹና ጎረቤቶቿም እግዚአብሔር ቸርነቱን እንዳበዛላት በሰሙ ጊዜ ከእሷ ጋር ደስ አላቸው። ከዚህ በኋላ በስምንተኛው ቀን ሕፃኑን ሊገዝሩት መጡ፣ በአባቱም ስም ዘካርያስ ብለው ጠሩት። እናቱ ግን መልሳ አይሆንም ዮሐንስ ይባል እንጂ አለች። እነርሱም ከዘመዶችሽ እንደዚህ የሚባል የለም አሏት። አባቱንም ጠቅሰው ማን ሌሉት ትወዳለህ? አሉት። ብራና ለመነ ስሙ ዮሐንስ ይባል ብሎ ጻፈ። ሁሉም አደነቁ። ያን ጊዜም የዘካርያስ አፉ ተከፈተ፣ አንደበቱም ተናገረ፣ እግዚአብሔርንም አመሰገነ። በዚያም ሀገር ሰው ሁሉ ላይ ፍርሃት ሆነ። ይህም ነገር ሁሉ በይሁዳ በተራራማው ሀገር ሁሉ ተወራ። የሰሙትም ሁሉ እንግዲህ ሕፃን ምን ይሆን እያሉ በልባቸው አኖሮት የእግዚአብሔር እጅ በእርሱ ላይ ነበረችና። በአባቱ በዘካርያስም መንፈስ ቅዱስ መላበት፣ እንዲህም ብሎ ትንቢት ተናገረ። ይቅር ይለን ዘንድ ለወገኖቹ ድህነትን ያደረገ የእስራኤል አምላክ እግዚአብሔር ይመስገን። ከባሪያው ከዳዊት ቤት የምንድንበትን ቀንድ አስነሳልን፣ ከጥንት ጀምሮ በነበሩ ለቅዱሳን በነቢያት አፍ እንደተናገረ ከጠላቶቻችን እጅ ከሚጠሉንም ሁሉ እጅ ያድነን ዘንድ ጭርነቱን ከአባቶቻችን ጋር ያደርግ ዘንድ ቅዱስ ኪዳኑን ያስብ ዘንድ ለአባታችን ለአብርሃም የማለውን መሐላ ያስብ ዘንድ ከጠላቶቻችን እጅ ድነን ያለ ፍርሃት በቅድስናና በጽድቅ በፊቱ በዘመናችን ሁሉ እንድናመልከው ይሰጠን ዘንድ። አንተም ሕፃን፣ የልዑል ነቢይ ትባላለህ። መንገዱን ትጠርግ ዘንድ በፊቱ ትሄዳለህና ኃጢአታቸው ይሰረይላቸው ዘንድ መድኃኒታቸውን እንዲያውቁ ለሕዝቡ ትሰጣቸው ዘንድ ከአርያም መጎብኘትን በአምላካችን በይቅርታውና በቸርነቱ በጨለማና በሞት ጥላ ለነበሩት ብርሃኑ ያሳያቸው ዘንድ እግሮቻችንንም ወደ ሰላም መንገድ ያቀና ዘንድ ወጣ። በማቴዎስ ወንጌል ምዕራፍ ሁለት ላይ የምናነበው በንጉሥ ሄሮድስ ዘመን ጌታችንና መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ እነሆ ሰብአ ሰገል ከምስራቅ ወደ ኢየሩሳሌም መጡ። እንዲህም ሲሉ ኮከቡን በምሥራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው? ንጉሥ ሄሮድስም በሰማ ጊዜ ደነገጠ። መንግሥቴን ይወስድብኛል ብሎ ስለ ሰጋ ጌታችንን ያገኘው መስሎት ሁለት ዓመት የሆናቸውን ከዚያም የሚያንሱትን በቤተልሔምና በአውራጃዎች ሁሉ የነበሩትን ሕፃናት አስገደለ። በዚያን ጊዜ ቅድስት ኤልሳቤጥ ልጇን ከሞት ለማዳን ስትል ሕፃኑ ዮሐንስን ይዛ በረሃ ተሰደደች። በበረሃም ድንጋይ ቤት ሆነላቸው። እግዚአብሔርም ከብርድ ከፀሐይና ከአራዊቱ አፍ የጠበቃቸው መኖር ጀመሩ። ወደ በረሃ ሲገቡ ቅዱስ ዮሐንስ የሁለት ዓመት ከመንፈቅ ሕፃን ነበር። ይህንንም ቅዱስ ሉቃስ በወንጌሉ በምዕራፍ አንድ ከቁጥር 80 ላይ ሕፃኑ አደገ፣ በመንፈስ ቅዱስም ጸና፣ ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ ብሎ ይገልጽልናል። የሄሮድስ ጭፍሮችም ዮሐንስን ፈልገው ባጡት ጊዜ ዘካርያስን በቤተ መቅደስ ውስጥ በሰይፍ ገደሉት። ካህናቱም በንጹሕ ልብስ ገንዘው በአባቱ በባራኪው መቃብር የቀበሩት። ጌታችንም በሉቃስ ወንጌል ምዕራፍ 11 ከቁጥር 51 ላይ የዘካርያስ ደም እንደሚፈርዳቸው ሲያስረዳ ከአቤል ደም ጀምሮ በመሰዊያውና በቤተ መቅደስ መካከል እስከገደሉት እስከ ዘካርያስ ደም ድረስ እውነት እላችኋለሁ ከዚህ ትውልድ ይፈለጋል በማለት ጸሐፍት ፈሪሳውያንን ገሥጿቸዋል። ቅድስት ኤልሳቤጥ ወደ በረሃ በገባች በአምስት ዓመቷ ቅዱስ ዮሐንስም ሰባት ዓመት ሲሞላው ሕፃኑን በበረሃ ትታ ከዚህ ዓለም ድካም አረፈች። ቅዱስ ዮሐንስም እግዚአብሔር ከአራዊቱ አፍ እየጠበቀው ሲርበው እየመገበው ሲጠማው ውሃ እያፈለቀ እያጠጣው አናብስቱን አናብርቱን እንደ ወንድምና እህት ሆነውለት በበረሃ መኖር ጀመረ። መጥሙቅ ዮሐንስ 30 ዓመት ሲሞላው፣ ሐናና ቀያፋም ሊቃነ ካህናት ሳሉ መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ፣ እንዲህ ሲል መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ የእግዚአብሔርን መንገድ አዘጋጁ፣ ጥርቅያውን አስተካክሉ እያለ ያውም ቅዱስ ዮሐንስ መጥምቅ በምረበዳ የሚያስተምር የአዋጅ ነጋሪ ቃል ተብሎ በነቢዩ በኢሳይያስ የተነገረለት ነውና። ዮሐንስም ልብሱ የግመል ጠጉር ነበር፣ በወገቡ የጠፈር መታጠቂያ ነበር፣ ብጉም አንበጣና የጣዝማማር ነበር። ያን ጊዜም በይሁዳና በኢየሩሳሌም በዮርዳኖስም አውራጃዎች ያሉ ሰዎች ሁሉ ወደ እርሱ ይሄዱ ነበር፣ ኃጢአታቸውንም እየተናዘዙ ሁሉም በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ነገር ግን ከፈሪሳውያንና ከሰዱቃውያን ወገን ወደ ጥምቀቱ ሲመጡ ብዙ ሰዎችን ባየ ጊዜ እንዲህ አላቸው፤ እናንተ የእፉኝት ልጆች ከሚመጣው ቁጣ ትሸሹ ዘንድ ማን አመለከታችሁ? እንግዲህስ ለንስሐ የሚያበቃችሁን በጎ ስራ ስሩ። አብርሃም አባት አለን በማለት የምታመልጡ አይምሰላችሁ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንዲቻለው እነግራችኋለሁ። እነሆ ምሳር በዛፎች ግንድ ላይ ሊወድቅ ተቃተዋልና መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ሕዝቡም እንግዲህ ምን እናድርግ ብለው ጠየቁት። እርሱም መልሶ እንዲህ አላቸው፤ ሁለት ልብስ ያለው አንዱን ለሌለው ይስጥ፣ ምግብ ያለውም እንዲሁ ያድርግ። ቀራጮችም ሊያጠምቃቸው መጡና መምህር ሆይ ምን እናድርግ ብለው ጠየቁት። እርሱም ከታዘዛችሁ ታትርፋችሁ አትውሰዱ አላቸው። ጭፍሮችም መጥተው እኛስ ምን እናድርግ አሉት። እርሱም በደመወዛችሁ ኑሩ እንጂ በማንም ግፍ አትስሩ፣ ማንንም አትቀሙ፣ አትበድሉም አላቸው። ሕዝቡም ሁሉ በልባቸው አስቡ፣ ዮሐንስም ክርስቶስ እንደሆነ መሰላቸው። ዮሐንስም መልሶ ሁሉንም እንዲህ አላቸው፣ እኔ በውሃ አጠምቃችኋለሁ። ግን የሚበልጥ የጫማውንም ማሰሪያ እንኳን ልፈታለት የማይገባኝ ይመጣል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹ በእጁ ነው፣ የአውድማውንም እህል ያጠራል፣ ስንዴውንም በጎተራው ይሰበስባል፣ ገለባውን ግን በማይጠፋ እሳት ውስጥ ያቃጥላል። ሕዝቡንም ይገሥጻቸውና በሌላም በብዙ ነገር የምሥራች ይነግራቸው ነበር። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅሻለሁ፣ አንተ ወደ እኔ ትመጣለህን? ብሎ አይሆንም አለው። ጌታችንም ኢየሱስ መልሶ አሁን ስተው፣ እንግዲህ ጽድቁሎ ልንፈጽም ይገባናልና አለው። ከዚህ በኋላ ተወው። ጌታችን ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ ነው። ሰማይን ተከፈተለት። መንፈስ ቅዱስም የእርግብ መልክ ባለው አካል አምሳል በእርሱ ላይ ወረደ ከሰማይም የምወድ በአንተም ደስ የሚለኝ ልጄ አንተነ የሚል ቃል መጣ። በዮሐንስ ወንጌል በምዕራፍ 1 ከቁጥር 35 ጀምሮ የምናነበው ቅዱስ ዮሐንስ መጥምቅ ከሁለቱ ደቀ መዛሙርቱ ጋር ቆሞ ሳለ ጌታችን ኢየሱስን ሲሄድ አይቶ እንሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርቱን እንዲህ ሲል ሰምተው የታችን ኢየሱስን ተከተሉት። የታችን ኢየሱስም ዞር ብሎ ሲከተሉት አየና፣ ምን ትሻላችሁ አላቸው። እነሱም ረቢ፣ ትርጓሚው መምሮይ ማለት ነው፣ ወዴት ትኖራለ አሉት። እርሱም መጥቷችሁዩ አላቸው። ሄደው የሚኖርበትን አዩ። ያንለትም እስከ አስር ሰዓት ድረስ በእርሱ ዘንድ በማቴዎስ ወንጌል በምዕራፍ 14 ላይ እንደምናነበው ዮሐንስም ሄሮድስን የወንድሙን ፊልጶስ ሚስት ሄሮዳዳያን ስለ ማግባቱና ሄሮድስ ያደርገው ስለነበረው ክፉ ነገር ሁሉ ይገሥጸው ነበር። ዮሐንስም እርሷ ለአንተ ተወን ዘንድ አይገባህም ይለው ነበር። ዮሐንስን ተቀየመውና በግዞት ቤት አስገባው። ዮሐንስም በእስር ቤት ሳለ ክርስቶስ ያደረገውን ሰምቶ ከደቀ መዛሙርቱ ሁለቱን ወደ እርሱ ልኮ የሚመጣው አንተ ነህን ወይስ ተስፋ የምናደርገው ሌላ አለ? አለው። ጌታችንም ኢየሱስ መልሶ እንዲህ አላቸው፣ ሂዳችሁ ያያችሁትን የሰማችሁትን ለዮሐንስ ንገሩት፣ ዕውሮች ያሉ፣ አንካሶችም ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታንም ይነሳሉ፣ ለዶዎችም ወንጌል ይሰበካል፣ በእኔም የማይሰናክል ሁሉ ብፁ ነው እነዚያም ከሄዱ በኋላ በማቴዎስ ወንጌል ምዕራፍ 11 ከቁጥር 11 ላይ ጌታችን ኢየሱስ ስለ ዮሐንስ ለሕዝቡ እውነት እውነት እላችኋል ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም ብሎ የቅዱስ ዮሐንስ መጥምቅን ክብር ነግሯቸዋል ሄሮድስም ዮሐንስን ሊገድለው ወዶ ሳለ ሕዝቡን ይፈራቸው ነበር ዮሐንስም እንደ ነቢይ ያዩት ነበርና የሄሮድስም የልደቱ ቀን በሆነ ጊዜ የሄሮዳዲያ ልጅ በመካከላቸው ዘፈነች፣ ሄሮድስንም ደስ አሰኘችው። ስለዚህም የምትለምኑን ሁሉ ሊሰጣት ማለላት። እርሷ ግን አስቀድማ በእናቷ ዘንድ አውቃ ነበርና የመጥምቁ ዮሐንስን ራስ አሁን በውጭ ስጠኝ አለችው። ንጉሥም አዘነ፣ ነገር ግን ስለ መሐላው አብሮት በማዕዱ ተቀምጠው ስላሉት ሰዎች ይሰጧት ዘንድ አዘዘ። ልኮም በግዞት በእስር ቤት ሳለ ዮሐንስን ራስ አስቆረጠው። ራሱንም በውጪት አምጥተው ለዚያች ብላቴና ሰጧት። እርሷም ወስዳ ለእናቷ ሰጠች። ከዛም በኋላ የራስ ቅሉ ክንፍ አውጥቶ በዓለም እየተዘዋወረ አሥራ አምስት ዓመት ወንጌልን አስተምሯል። ደቀ መዛሙርቱ መጡ፣ በድኑንም ወስደው ቀበሩት። መጥተውም ለጌታ ለኢየሱስ ነገሩት። ጌታችን ኢየሱስ ክርስቶስ በሚያስተምርበት ወራትም የገሊላው ንጉሥ ሄሮድስ የጌታችን ኢየሱስን ዝና ሰማ። ሌሎቹንም ይህ መጥምቁ ዮሐንስ ነው፣ እርሱ ከሙታን ተለይቶ ተነስቷል፣ ስለዚህ በእርሱ ተአምራት ይደረጋል አላቸው። ነገር ግን ቅዱስ ዮሐንስ የጌታችን ኢየሱስ ክርስቶስ መንገድ ጠራጊነቱን ጨርሶ በሰማዕትነት አርፏል። ቅዱስ ዮሐንስ ሰኔ ሠላሳ ቀን የተወለደበት መስከረም አንድ ቀን ቃል ኪዳን የተቀበለበት መስከረም ሁለት ቀን በሰማዕትነት ያረፈበት ጥር 11 ቀን ጌታችንን ያጠመቀበት የካቲት 30 ቀን ራሱ የተገኘችበት ሚያዝያ 15 ቀን ራሱ ያረፈችበት ሰኔ ሁለት ቀን ደግሞ ፍልሰት አጽሙ ወይም አጽሙ የፈለሰበት በዓል በቤተ ክርስቲያን ይከበራል። በቀጣይ ክፍል እግዚአብሔር ቢፈቅድ ተጨማሪ የመጽሐፍ ቅዱስ ታሪኮችን እናቀርባለን። ቻናሉን በማጋራት ላይክ እና ሰብስክራይብ በማድረግ አገልግሎቱን ያስተዋውቁ ዘንድ እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።